አፈቅርሻለሁ እንደሚልሽ ፍቅሩ የእውነት ይሆን ወይ ብለሽ አስበሽ ታቂያለሽ? ዛሬ ከልቡ ያፈቀረሽ ወንድ ብቻ የሚያደርጋቸውን አምስት ነገሮች ነግርሻለሁ። ይሄ ጥበብ ቲዩብ ነው፣ የፍቅር ጉዳዮችን የምንወያይበት ቻናል ነው። በዚህ ቪዲዮ መጨረሻ የፍቅረኛሽ ፍቅር ከልቡ መሆኑን ታረጋግጫለሽ። አምስተኛውን ካደረገልሽ አንቺ በጣም እድለኛ ሴት ነሽ ማለት ነው። አንደኛው፣ ያግዝሻል በሁሉ ነገር ከጎንሽ ነው። ጥቃቅን የሚመስሉ ነገሮችን እንኳን ሊያግዝሽና ሊረዳሽ ይፈልጋል። ሁሌም ከጎንሽ ነው። ሁሌም አለሁልሽ ይልሻል። በስኬትሽም እጅግ በጣም ይደሰታል፣ አብሮሽ ያከብራል። ሁለተኛው ለጥቃቅን ነገሮች ትኩረት ይሰጣል። ማለትም የምትወጁን ነገር፣ የምትወጁ ምግብ፣ የምትወጁ መጠጥ፣ የምትወጁ ቀለም እነዚህ ነገሮች አስተውሎ ይይዛቸዋል፣ ያስታውሳቸዋል የሚያደርገው አንቺ ለሱ እጅግ በጣም ዋጋ ያለሽ ውድ ሴት ስለሆንሽ ነው። ሶስተኛው ሁሌም ላንቺ ጊዜ አለው። ላንቺ ጊዜ አጥሮት አያውቅም። የፈለግሽው ሰዓት ይገኝልሻል። የያዘው ፕሮግራም እንኳን ቢኖር ከአንቺ ጋር ለመገናኘት ከሆነ እሱንም ሰርዞ ቢሆን ይመጣል። ይሟገትልሻል፣ ይታገልልሻል። ለአንቺ ሁል ጊዜ ከጎንሽ ነው። የሚነካሽ ሰው እንዲኖር አይፈልግም። በምንም ነገር ከጎንሽ ሆኖ ይጠብቅሻል። ደህንነትሽ ያሳስበዋል። ለሱ ያንቺ ደህና መሆን ከምንም በላይ ነው። ኃላፊነት እንዳለበትም ይሰማዋል። አምስተኛው እጅግ በጣም ጠቃሚው ነው። ድክመቶችሽን ያውቃል፣ ግን ድክመቶችሽን ይቀበላቸዋል። ድክመት ሁሉም ሰው አለበት። ነገር ግን የሚወዱን ሰዎች ናቸው ድክመቶቻችንን አውቀው የሚቀበሉት። ሌላው ሰው በድክመቶቻችን ምክንያት ሊጠላን ወይም ሊያሸሸን ይችላል። የሚወድሽ ወንድ ድክመቶችሽን ያውቃል፣ ይረዳል ነገር ግን እጅግ በጣም ይወድሻል። ያ ነገር ለአንቺ ያለውን ስሜት አይቀንሰውም። ስለዚህ ይወደኛል ወይ ብለሽ የተጠራጠርሹ ወይም ፍቅረኛ የምትዩ ሰው እነዚህን አምስት ነገሮች የሚያደርግልሽ ከሆነ አትጠራጠሪ፣ ከልቡ ይወድሻል። ከእነዚህ አምስት ነገሮች ውስጥ ፍቅረኛሽ የትኛውን አድርጉልሻል? ኮመንት ላይ አስቀምጡልን። ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። ይህንን ቪዲዮም ከወደዱት ላይክ አድርጉ።